በኦርቶዶክሳውያን ሞት ላይ ንግግር ያደረገው በጋሻው ከፍተኛ ቁጣን ቀስቅሷል። ኦርቶዶክሳውያን ዛሬ ላይ የሚሞቱት ትናንት አባቶቻቸው በሰሩት ግፍ ነው ሲል የተደመጠው በጋሻው ይህ ንግግሩ በርካታ ትችቶችን እንዲሰነዘሩበት አድርጓል። በአርሲ ኦርቶዶክሳውያን ላይ የደረሰው አሰቃቂ ግድያ ህዝቡን ሐዘን ላይ በጣለበትና ቤተ ክርስቲያን ለእነዚህ ምዕመናን ፍትሕ እንዲሰጥ እየጠየቀች ባለበት ሰዓት ይህ ንግግር መደረጉ በምዕመኑ ዘንድ ከፍተኛ ቁጣ እንዲቀሰቀስ አድርጓል ታቸው የሚገባ ነው። ዛሬ ላይ መገደላቸውና መታረዳቸው ትናንት አባቶቻቸው የሰሩት ኃጢያት ደሞዝ ነው የሚል መልእክትን ያዘለው የበጋሻው ንግግር በኦርቶዶክሳውያን ዘንድ ብቻ ሳይሆን የፕሮቴስታንት እምነት ውስጥ ያሉ ሰዎችንም አስቆጥቷል። በተለይ ይህ በደልና ግፍ እግዚአብሔር ለእርሱ ሲል ያደረገው የበቀል ክፍያ መሆኑን የገለጸበት ሀሳብ የሚያመልከውን አምላክ የማይወክል መሆኑ እየተነገረ ነው። በርካቶችም የተቃውሞ ድምጾችን እያሰሙ ሲሆን በእንዲህ አይነት ዋልጌ መምህራን ምክንያት ኦርቶዶክስ ወንድምና እህቶች የፕሮቴስታንት እምነት መምህራንን በአንድ አይን እንዳታዩን የሚል ተማጽኖ ያዘለ መልእክትም መነጋገሪያ ሆኗል ለመሆኑ የበጋሻው ንግግር ምን የሚል ነው ከንግግሩ በኋላ ካልተጠበቁ ሰዎች የተሰጡ ምላሾችስ ምን ይላሉ ሁሉንም በዝርዝር ወደ እናንተ እናደርሳለን በሌላ መረጃችን ደግሞ በማህበራዊ ሚዲያው የብዙ ሰዎችን እንባ በማበስ የሚታወቀው ባላደራው እጅግ አስደንጋጭ ውሳኔ ማስተላለፉ ተሰምቷል ከሰሞኑ በኢዮሃ ሚዲያ ቀርበው እርዳታ እናደርጋለን በሚል ሰው መጭበርበራ አቸውን የተናገሩት አባት ጉዳይ መነጋገሪያ ሆኖ ሰንብቷል። በመልክ የማይታወቁት ባላደራውና መልእክተኛው የተባሉ የብዙዎችን እንባ የሚያብሱ ግለሰቦችም እዛው ሚዲያ ላይ ቀርበው ሀሳብ ከሰጡ በኋላ ጉዳዩን ተከትሎ ባላደራው ያስተላለፈው ውሳኔ በርካቶችን አስደንግጧል። ለመሆኑ የብዙዎችን ችግር በመቅረፍ እንባ በማበስ የሚታወቀው ባላደራው የሰጠው ውሳኔ ምን ይላል? ውሳኔ ውስጥ ለምን ህዝቡ ጋር ድንጋጤ ፈጠረ የሚለውን በዝርዝር ወደ እናንተ እናደርሳለን። ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆይታቸዋል። በዛሬው መሰናዶ ቁጣን ስለቀሰቀሰው የበጋሻው ንግግርና ከባላደራው የተሰማውን አስደንጋጭ ውሳኔ ወደ እናንተ እናደርሳለን። ቻናሉን ሰብስክራይብ፣ ቪዲዮን ላይክና ሼር በማድረግ አብራችን ቆዩ። ኦርቶዶክሳውያን ዛሬ የሚሞቱት አባቶቻቸው በሰሩት ኃጢአት ነው ሲል የተናገረው በጋሻው በቤተ ክርስቲያን ውስጥ ሲዴን አቃጥለውት ነበር፣ እግዚአብሔር ቀን ቆጥሮ ጊዜ ጠብቆ አነደዳቸው በማለት ኦርቶዶክሳውያን ላይ እየደረሰ ያለው በደል አምላክ ለእርሱ እየተበቀለለት እንደሆነ የገለጸበት አገላለጽም ቁጣና ውግዘትን እያስተናገደ ይገኛል። በአባቶች ኃጢአት እየሞቱ ነው ሲል የሰነዘረው ሀሳብ ኦርቶዶክሳውያን ዘንድ ከፍተኛ ሀዘንና ቁጣን የፈጠረ ሲሆን ይህ በጥላቻ የተሞላ ንግግርም ከአንድ መምህር የማይጠል በቅ አሳፋሪ ሀሳብ መሆኑን እየገለጹና እኛን አይወክልንም በማለትም ያወገዙት የፕሮቴስታንት እምነት ተከታዮች ሰዎች ናቸው። የፕሮቴስታንት እምነት ተከታዮች ሰዎች አሉ። በእንዲህ አይነት ዋልጌ መምህራን አይን ሁላችንም የፕሮቴስታንት እምነት ወንድሞችን እንዳትመለከቱት እለምናለው። እኛን የማይወክል ሀሳብ ነው በማለት መልእክት ያጋራው ዮናስ ጎርፌ ነው። ዮናስ ጎርፌ በፕሮቴስታንት እምነት ውስጥ ያለ ሰው ቢሆንም የበጋሻውን ሀሳብ በመቃወም እንዲህ የሚል መልእክት አጋርቷል። እኔ የገባኝ ክርስቶስ መልእክት ግን ምህረቱ ከልጅ ልጅም ልጅም ነው። እሱ እኔ ሰባት ጊዜ ሰባት በቀን ምህረት እንዳደርግ ያስተማረኝ ጌታ እሱማ ሰባት መቶ ጊዜ ሰባት መቶ በቀን ምህረት ሊያደርግልኝ በጸጋውና በጸጋው ብቻ በፈሰሰው በዛ ደግሞ እንደሚያይኝ ቃሉን በሰጠኝ በእርሱ ታምናለው። በእንዲህ አይነት ዋልጌ ሰባኪያን የኦርቶዶክስ ወንድሞችና እህቶች ሁላችንንም እንዳታዩን በጌታ ስም ለምናለው። በሰው መሞት የሚሳለቅ ወንጌልም አስተምሮም የለንም። በአርሲም ሆነ በሌሎች ቦታዎች በየጊዜው የሚገደሉ ኦርቶዶክሳውያን በክርስቶስ የእኛም ወንድሞችና እህቶች ናቸው። ይህ ድርጊት የእኛ መሪዎች ከእናንተ መሪዎች በበለጠ ጮሆ ባወገዙት ምንኛ ደስ ባለኝ ነበር። ድሮም ህዝብ ለህዝብ ተጋግዞና ተከባብሮ ነው እንጂ የኖረው። የፖለቲካውም ሆነ የሃይማኖቱ መሪዎች ብዙ ጊዜ ቀናውን ሲያደርጉ ማየት ዘበት ነው። ታሪክም ለዚህ በተደጋጋሚ ምስክር ነው። በዚህ እጅግ ዋልጌነት በተሞላበት ስብከት ማዘኔን ማፈሬንም ደግሞም ያለሁበት ቤተ እምነት መሪ አልባ ድምፅ አልባ ፍትህ አልባ በመሆኗም አዝናለው። ሌላው ቢቀር በግሌ ሀዘን ኔን ቁጭቴን ሳልገልጽ ማለፍ አልፈልግም። መንግስቶይ፣ ፍትህ በደጅ ትጮሃለች በማለት ሀሳቡን አስፍሯል። ክቡር የሰውን ልጅ ህይወት ከካሴት ወይም ከመጽሐፍ መውደምና መቃጠል ጋር ማወዳደርም ሆነ ማነጻጸር ነውር ነው በማለት የበጋሻውን ንግግር የተቃወመው ደግሞ ዶክተር ዮናስ ዘውዴ ነው። እንዲህ ሲልም የበጋሻውን ሀሳብ ወንጌልን የማይወክልና ከሚሰብከው ወንጌል ጋርም የሚጣረስ ሀሳብ እንደሰነዘረ በመግለጽ መልእክቱን አጋርቷል። መጽሐፍ ቅዱሳዊም ሆነ አዲስ ኪዳናዊ አይደለም። አብሮ ለመኖርም አያዋጣም፣ አይጠቅምምም። የወፍ ዘፈን አውራጁ አይታወቅም። ክቡር የሰውን ልጅ ህይወት ከካሴት ወይም ከመጽሐፍ መውደም ጋር መቃጠል ጋር ወዳደርም ሆነ ማነጻጸር ነውር ነው። ወይ እነርሱ ወይ አባቶቻቸው ድሮ ምንም አድርገው ይሆናል። ዛሬ ላይ ሻሸመኔ የነደደው ካህናቱ የተገደሉት ቤተ መቅደሱ እንደዚህና እንደዛ የሆነው የእኔን የባሪያውን ካሴት መጽሐፍ እነንቶኔ ስላቃጠሉት ነው ካህናቶቹ ላይ ምእመናኑ ላይ ንዋያተ ቅዱሳቱ ላይ የሆነው ሁሉ እየሆነ ያለው ብሎ ማሰብ ተላላነት ነው፣ ምክንያታዊነትም አይደለም ደግሞ መጽሐፍ ቅዱሳይም ሆነ አዲስ ኪዳናዊ እይታም አይደለም። አብሮ ለመኖርም አያዋጣም አይጠቅምምም። ይልቁንም በአርሲም ሆነ በየትኛውም የምድራችን ስፍራ የሰው ልጅ ሕይወት እንደ ቅጠል መርገፍ የለበትም። ማንም ይሁን ማን፣ ምንም ይሁን ምን፣ የትም ይሁን የት ብሎ ገዳይን ማውገዝና ማነወር ይገባል እንጂ ክቡር የሰውን ልጅ ሕይወትን ከካሴት ወይም ከመጽሐፍ መውደም ወይም መቃጠል ጋር ማወዳደርም ሆነ ማነጻጸር ነውር ነው። እግረ መንገዴንም በወንጌላውያን ላይ እየተዘራ ያለውን የውሸት ትርክትና የውሸት የፖለቲካ ፕሮፓጋንዳ ፊት ለፊት የመቃወሚያው ጊዜው አሁን ይመስለኛል። ውሎ አድሮ አረሙ ብዙ ዋጋ እንደሚያስከፍል፣ የሚዲያ ዘመቻው ቀላል አይደለም። ከቻሉ ማዘን ካልቻሉ ደግሞ ዝም ማለት የሰው ልጅ ክብር ዝቅ የሚያደርግ ወንጌል የለምና ካለም እሱ ሰው ሰራሽ የእነን ቶኔ ወንጌል ነው በማለት ሀሳቡን አስፍሯል። በርካታ የኦርቶዶክስ መምህራንና ምዕመናንም በበጋሻው ንግግር ማዘናቸውን በመግለጽ እንዲ ጭፍን ጥላቻ የተሞላበት ሐሳብ በመስጠቱ ቁጣቸውን እያጋሩ ይገኛል። ነገሩን ከህግ አግባብ የተመለከቱ ሰዎች ደግሞ ህጉ በእንዲህ አይነት ንግግሮች ላይ ምን ይላል የሚለውን እያጋሩም ይገኛል። ቢቻላችውስ ከሁሉ ሰው ጋር በፍቅር ኑሮ የሚለውን ወንጌል ይዘን እርሱንም እንሰብካለን እያልን እንዲህ ጸብ የሚያስነሱ ሐሳቦችን የጥላቻ ንግግሮችን ከመሰንዘር መቆጠብ መልካም ነው እያልን ወደ ሌላኛው መረጃችን እናመራለን። ከሰሞኑ እንረዳሃለን ባሉ ሰዎች መጭበርበራቸውን የተናገሩት አባት ጉዳይ መነጋገሪያ ሆኗል። እየኋ ሚዲያ ላይ ቀርበው ባላደራው እንዳጭበረበራቸው መናገራቸውን ተከትሎም ህዝቡ ብዙ ሲል ቆይቷል። ባላደራው ሚዲያ ላይ ቀርበው ከኛ አባት ጋር ስለ ነገሩ ከተነጋገረ በኋላ የወሰነው ውሳኔ ህዝቡን ያስደነገጠም ሆኗል። ባላደራው ባጋራው መልእክትም፣ እንዲህ ሲል ውሳኔውን ለህዝብ ይፋ አድርጓል። የባላደራው ወዳጆች የከበረ ሰላምታይም ባላችሁበት ይድረሳችሁ። ከሁሉ አስቀድሜ እኔን ከሁላችሁም ትንሹን ሰው ይህንን ሁሉ ጊዜ እንዳገለግል እድሉን ስላገኘው እግዚአብሔርን አመሰግነዋለው። ሰሞኑን እዩሃ ሚዲያ ላይ አንድ አባታችን በተናገሩት ንግግርና ባያችሁት ቪዲዮ ግራ እንደተጋባችሁ አውቃለው። በዚህም ከሀገር ውስጥም ሆነ ከውጭ ሀገር ያላችሁ ብዙዎቻችሁ መልስ እንድሰጥበት ስጠይቁኝ ነበር። ያው ባለፈው እዩሃ ሚዲያ ላይ ቀርቤ በሰጠውት ቃለ መጠይቅና ትንተና በተለቀቀው ቪዲዮ እናንተ ራሳችሁ ሙሉን አይታችሁ እውነቱ ማንጋር እንዳለ እንደተረዳችሁ ተስፋ አድርጋለው። በተደጋጋሚ እንደዚህ አይነት የስም ማጥፋት ነገሮች ሲፈጠሩ ማየት በእውነት በጣም ያማል፣ ተስፋም ያስቆርጣል፣ ልፋትንም መና ያስቀራል፣ እምነትንም ይሸረሽራል። ሰው ባልሰራው ወንጀል ተከሶ ሌባ ተብሎ ቤተሰብ ወዳጅ አንገት ሲደፋ ማየት እንዴት ልብ ይሰብራል መሰላችሁ። ከዚህ በታች ያለውን ጽሁፌን እጅግ በጣም ከባድ የተስፋ መቁረጥ ውስጥ ስሜት ውስጥ ሆኜ ነው የምጽፍላችሁ ወዳጆቼ። ከራሴ ጋር ብዙ አስቤ አውጥቼና አውርጄ ይህን ለማድረግ ወስኛለሁ ስለሆነ። በአገር ውስጥም በውጭም ያሉ ልበቀና መልካም ሰዎች እርዳታ ለሚያስፈልጋቸው ሰዎች አድርስ ብለው ልከውኝ፣ ነገር ግን በስራ መደራረብና በግል ጉዳዮች መዛባት ምክንያት እስካሁን ያላደረስኳቸው በእጄ ላይ ያሉ በርካታ አደራዎች እርዳታ ለሚያስፈልጋቸው ሰዎች አድርሼ እስከምጨርስ ድረስ ብቻ በእርዳታ ስራዎች ላይ የምሳተፍ መሆኑን እየገለጽኩኝ ከዛሬ ጥቅምት 25 2018 ዓ.ም ቀን ጀምሮ ግን ምንም አይነት አደራ ወይም ለእርዳታ የሚውል ገንዘብ የማልቀበል መሆኑን ማሳወቅ ወዳል አለው እስካሁን በነበረን የረዥም ጊዜ ቆይታ ሳላውቅ በስህተት አውቄን በድፍረት ካስቀየምኳችሁ ወይም ካስከፋኋችሁ ከልቤ ይቅርታ ጠይቃለሁ በእርዳታው ስራ ላይ ትልቅ ህልም ነበረኝ ያን ህልሜን ማሳካት ባለመቻሌ በራሴ እያዘንኩኝ ህልሜን ተስፋ አድርጋችሁ በጉጉ ስትጠበቁ ለነበራችሁ ወዳጆቼ ይቅርታ ጠይቃለሁ በመጨረሻም በዚህ ጉዳይ እስከዛሬ ድረስ የእኔን ማንነትና ምንነቴን ሳታውቁ አምናችሁኝ ብቻ ገንዘባችሁን ለተቸገረ ወገኖች ስትልኩ የነበራችሁ ከጎኔ ሆናችሁ አይዞ በርታ ስት ሉኝ የነበራችሁ በእኔ እምነት ኑሯችሁ እሱ እንደዚህ ያደርግም ብላችሁ ስሜን ከሚያጠለሹ ሰዎች ጋርና ከህዝቡ ጋር የተሟገታችሁ አልፎም ስለ እኔ በሚዲያ ወጥታችሁ የመሰከራችሁ በስልክና በመልእክት መልካም ምኞታችሁንና ሀሳባችሁን ያጋራችሁኝ ሁላችሁንም እጅግ በጣም ከልቤ አመሰግናለሁ፣ ፈጣሪ አክብርልኝ ሲል ባላደራው ውሳኔውንና መልእክቱን ለህዝብ አሳውቋል። ይህ ውሳኔ በርካቶችንም አስደንግጧል። ነገሩ ህግ አጣርቶት የሚፈታ ሆኖ ሳለ ብዙ ሰዎችን የሚረዳ ሰው በአንድ አጋጣሚ እንዲህ አይነት ውሳኔ ላይ መድረስ የለበትም የሚሉ ሀሳቦች እየተሰጡ ነው። በርካቶችም ውሳኔውን ቀልብሶ ወደ ተለመደው ሰዎችን የማገዝ ስራው እንዲመለስ እየጠየቁት ይገኛል። ውድ የአማርያ ቱብ ቤተሰቦች ወቅታዊ መረጃዎችን የያዘውን የዛሬውን መሰናዶ በዚያ በቃን። ዳግም በሌሎች ወቅታዊ ጉዳዮች እስክንገናኝ በያላችሁበት ቸር ቆዩልን።